የጠየኩትን የብር መጠን በሰዓቱ አልተከፈለኝም በማለት ያገታቸውን ሁለት ታዳጊዎች በአሰቃቂ ሁኔታ የገደለው ግለሰብ በእስራት ተቀጥቷል። በምዕራብ ሸዋ ዞን ኤጀር ሰለፎ ወረዳ ውስጥ የጠየኩትን የገንዘብ መጠን በሰዓቱ አላስገቡልኝም በማለት ያገታቸውን ሁለት ታዳጊዎች በአሰቃቂ ሁኔታ የገደለው ግለሰብ በእስራት መቀጣቱን የምዕራብ ሸዋ ዞን ፖሊስ መምሪያ አስታውቋል። የምዕራብ ሸዋ ዞን ፖሊስ መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ሙልጌታ ጭምዲ ለብስራት ሬዲዮ እና ቴሌቪዥን እንደገለጹት ተከሳሽ ለታሁንዴ የተባለ ግለሰብ የካቲት 14 ቀን 2016 ዓ ም ከቀኑ 10 ሰዓት ላይ በምዕራብ ሸዋ ዞን ኤጀር ሰለፎ ወረዳ ኮሪሶ ቀበሌ አባያ በተባለ ስፍራ የ14 ዓመት ታዳጊ የሆኑትን ብሩክ ዘውዴና ቦጃ ጌታቸውን በመግደል ክስ ተመስርቶበታል። ተከሳሹ የካቲት 14 ቀን 2016 ዓ ም ከቀኑ 10 ሰዓት ላይ ብሩክ ዘውዴን አግቶ በመውሰድ ከቤተሰቦቹ 250 ሺ ብር እንደጠየቀ ተናግረዋል። ልጅ የታገተባቸው ወላጅናትም በወቅቱ ተደናግጠው ያላቸውን ገንዘብ በማሰባሰብ የካቲት 16 ቀን 2016 ዓ ም ማለትም በሁለተኛው ቀን መቶ ሺህ ብር ልጃቸውን ላገተው ግለሰብ በተሰጣቸው አድራሻና ቦታ ያስረክባሉ። ነገር ግን ግለሰቡ መቶ ሺህ ብሩን ከተረከበ በኋላ ቀሪው መቶ ሀምሳ ሺህ ብር በወቅቱ አልተከፈለኝም በማለት የአስራ አራት አመቱን ታዳጊ ብሩክ ዘውዴን በአሰቃቂ ሁኔታ በመግደል አስክሬኑ ወላጆቹ እንዲረከቡ በማድረግ የጭካኔ ተግባር መፈጸሙ በማስረጃ ተረጋግጧል። በተመሳሳይ የካቲት አስራ አራት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ፎጃ ጌታቸው የተባለን የአስራ አራት አመት ታዳጊን አግቶ በመውሰድ ወላጆቹን ሁለት መቶ ሀምሳ ብር እንዲከፍሉ ካልሆነ ግን የልጃቸውን ህይወት እንደሚያጠፋ በመዛት ከታዳጊው ወላጅናት ላይ 75 ሺህ ብር እንደተቀበለ ገልጸዋል። ይሁን እንጂ ተከሳሹ 75 ሺህ ብር ቢቀበልም ቀሪው 175 ሺህ ብር በወቅቱ አልተከፈለኝም በማለት የታገተውን የ14 ዓመት ልጅ በመግደልና አስክሬኑን ሜዳ ላይ በመጣል ይሰወራል። የወንጀል ድርጊቱ ከተፈጸመ በኋላ ፖሊስ ባደረገው ክትትል ተከሳሽ ለታ ሁንዴ በቁጥጥር ስር ሊውል ችሏል። ፖሊስም በተከሳሹ ላይ የምርመራ መዝገቡን በበቂ ማ ማስረጃ ጠርቶ የምርመራ መዝገቡን ለአቃቢ ግ ላከ ሲሆን አቃቢ ግን በከባድ የሰው መግደል ወንጀል 539ና በከባድ የወንብድና ተግባር 670 ንኡስ አንቀጽ ሁለት ክስ ይመሰርታል። የተመሰረተውን ክስ ሲከታተል የነበረው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት በዋለው ችሎት ተከሳሽ በግድያ የወንብድና ወንጀል በመፈጸም ራስን የተደራጀ የወንበዴ ቡድን አባል በማድረግ በሁለት ታዳጊዎች ላይ የፈጸመው የግድያ ወንጀል ጨካኝና ነውረኝነቱን እንዲሁም አደገኝነቱን የሚያሳይ በመሆኑ በእድሜ ልክ እስራት እንዲቀጣ የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ውሳኔ አስተላልፎበታል ስትል ኤደን ሽመልስ ዘግባለች። ባለፉት ሁለት ቀናት ወንዞችን የበከሉ ድርጅቶችና ግለሰቦች ከአምስት ሚሊዮን ብር በላይ ተቀጡ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመተባበር ወንዞችና የወንዞች ዳርቻ የበከሉ ድርጅቶች እና ግለሰቦችን በደንብ ቁጥር 180 ህዝቧር 2017 መሰረት በድምሩ 5 ሚሊዮን 670 ሺ ብር የገንዘብ ቅጣት በመቅጣት አስተዳደራዊ እርምጃ መውሰዱን አስታውቋል። ባለስልጣኑ በየካ ክፍለ ከተማ 2 ሚሊዮን 350 ሺ ብር፣ በቦሌ ክፍለ ከተማ 950 ሺ ብር፣ ለሚኩራ ክፍለ ከተማ 1 ሚሊዮን 50 ሺ ብር በቦሌ ክፍለ ከተማ 600 ሺህ ብር በአራዳ ክፍለ ከተማ 600 ሺህ ብር ቅጣት መቅጣቱን ገልጿል። እንዲሁም በአዲስ ከተማ ክፍለ ከተማ 370 ሺህ ብር፣ በአቃቂ ቃሊቲ ክፍለ ከተማ 300 ሺህ ብር እና በኮልፌ ክፍለ ከተማ 50 ሺህ ብር ቅጣት በመቅጣት ለመንግስት ገቢ ተደርጓል። ባለስልጣኑ በሁለት ቀናት በአጠቃላይ 14 ድርጅቶችና 14 ግለሰቦች በድምሮ 5 ሚሊዮን 670 ሺህ ብር ቅጣት በመቅጣት አስተዳደራዊ እርምጃ መውሰዱ ተገልጿል። ባለስልጣኑ ወንዞችና የወንዞች ዳርቻ እንዳይበከሉ ለድርጅቶችና ለግለሰቦች በደንብ ቁጥር 180 ህዝባር 2017 ላይ ሰፊ የግንዛቤ ስራ መስራቱ የገለጸ ሲሆን፣ በቀጣይ የግንዛቤና ህግ የማስከበሩ ስራ አጠናክሮ እንደሚቀጥል አስታውቋል። የካናዳ ጠቅላይ ሚኒስትር ማርክ ካርኔ ከአሜሪካ ጋር የነበረው የቆየ ግንኙነት ማብቃቱን ተናግረዋል። የካናዳ ጠቅላይ ሚኒስትር ማርክ ካርኒ ካናዳ ከአሜሪካ ጋር የነበራት የቆየ ግንኙነት በኢኮኖሚያችን ጥልቅ ውህደትና ጥብቅ የደህንነትና ወታደራዊ ትብብር ላይ የተመሰረተ ነው ብለዋል። ከካቢኔው ስብሰባ በኋላ ኦታዋ ውስጥ ለጋዜጠኞች በሰጡት መግለጫ ካናዳውያን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከጣሎት ታሪፍ አንጻር ኢኮኖሚያችንን በመሰረታዊነት እንደገና ማጤን አለባቸው ብለዋል። ካናዳ በዩናይትድ ስቴትስ ላይ ከፍተኛ ተጽዕኖ የሚፈጥሩ የአጸፋ ታሪፍ ምላሽ እንደምትሰጥ ነው ተናግረዋል ትራምፕ ወደ ሀገር ውስጥ የሚገቡ ተሽከርካሪዎችና የተሽከርካሪ ክፍሎችን 25 በመቶ ቀረጥ እንደሚጣል አስታውቀዋል። የሊበራል ፓርቲ መሪ ካርኒ እንደ ኤሮፓያን አቆጣጠር በ1965 የተፈረመውን ኦሪጂናል የካናዳ ዩኤስ አውቶሞቲቭ ምርት ስምምነት በጣም አስፈላጊ የሆነ ስምምነት ነበር ብለዋል። በነዚህ ታሪፎች ምክንያት ግን አብቅቷል ብለዋል። መንግስትና የንግዱ ማህበረሰብ ኢንዱስትሪውን እንደገና ለማሰብና እንደገና ለመጠቀም የሚሰሩ ከሆነ ካናዳ በዩኤስ ታሪፍ የመ መኪና ኢንዱስትሪ ማስቀጠል እንደምትችል አክለዋል። ካናዳ የምትቆጣጠረው ኢኮኖሚ መገንባት አለባት ሲሉ ካርኒ ተናግረዋል። ይህ ደግሞ ከሌሎች አጋሮች ጋር ያለው የንግድ ግንኙነት እንደገና ማጤን ያስፈልጋል ብለዋል። በቀጣይም ካናዳውያን ከዩናይትድ ስቴትስ ጋር ጠንካራ የንግድ ግንኙነት መፍጠር ይችሉ እንደሆነ መታየት ያለበት ጉዳይ ነው ሲሉ አክለዋል። ካርኒ ከመጪው ወር አጠቃላይ ምርጫ በፊት ግዴታዎችን ለመጋፈጥ የዘመቻ እቅዶቻቸውን አስቀምጠዋል። ዩናይትድ ስቴትስ ቀደም ሲል በካናዳ ምርቶች ላይ የ25 በመቶ ከፊል ታሪፍ ጥላለች። ካናዳ እስካሁን ስልሳ ቢሊዮን ዶላር የሚጠጋ ታሪፍ በአሜሪካ ምርቶች ላይ አጸፋ ጥላለች። አዲሱ የመኪና ታሪፍ ከኤፕሪል ሁለት ጀምሮ ተግባራዊ ይሆናል። ከነጋዴ ጀምሮ ተሽከርካሪዎችን በሚያስገቡ ንግዶች ላይ ክፍያ እንደሚከፍሉ ዋይት ሀውስ ገልጿል። ዝርፊያን ለመፈጸም እባብን የተጠቀሙ ግለሰቦች መነጋገሪያ ሆነዋል። በአሜሪካ ቴኒሲ ላይ ፓይቶን የተሰኘውን የእባብ ዝርያ የነዳጅ ማደያውን ትኩረት ለመሳብ በመጠቀም ዝርፊያ የፈጸሙ ሌቦች ላይ ምርመራ መጀመሩን የአካባቢው ባለስልጣናት አስታውቀዋል። የአካባቢው ባለስልጣናት አስገራሚና ና ያልተለመደ ባሉት የዝርፊያ ሂደት ሌቦቹ የሚፈልጉትን እስኪያደርጉ ድረስ የነዳጅ ማደያ ገንዘብ ተቀባይ እንዳያውቅባቸው ና ትኩረት ከእነሱ ላይ እንዲያነሳ ለማድረግ እጅግ አደገኛ ና መርዛማ የሆነውን ፓይቶን የተሰኘ እባብ መጠቀማቸውን አስታውቋል። በነዳጅ ማደያ ሌላው የደህንነት ካሜራዎች የተቀረጹ ምስሎች እንደሚያሳዩት ከሆነ አንዲት ሴት ጨምሮ አራት ግለሰቦች በነዳጅ ማደያ ውስጥ ወዳለው ሱፐርማርኬት ሲገቡ የሚታዩ ሲሆን፣ እንስቷ ካሸሩን በወሬ ስጠምደው ሌላኛው ሰው እባቡን በጠረጴዛ ላይ ያስቀምጠዋል። በመቀጠልም ካሸሩ ያልተለመደውን ክስተት በምስል ለማስቀረት ተንቀሳቃሽ ስልኩን ሊያወጣ በሚሞክርበት ሰዓት እንስቷ ልትቀማው ቀማው ሞክራለች ተብሏል። ታዲያ ግለሰቦቹ ካሸሩ በአንድ ባብ ትኩረቱን አለማጣቱን በመመልከት ሌላ ከያዙት ቦርሳ ውስጥ ያወጡ ሲሆን ከዛ በኋላ ስለተፈጠረው ነገር ግን በምስል አለመቀረጹ ተነግሯል። ታዲያ ምንም እንኳን እስካሁን ተጨባጭ ማስረጃ ባይገኝም አራቱ ግለሰቦች እባቦቹን ዝርፊያ ለመፈጸም እንደ ትኩረት ማስቀየሪያ መንገድ ተጠቅመውባቸው ሊሆን ይችላል ተብሎ ታምኗል። ፖሊስም ዝርዝር ጉዳዮች አጣርቶ ይፋ እስኪያደርግ ድረስ የተሰረቁ እቃዎች ዝርዝር፣ የዘራፊዎች ማንነት ከመግለጽ ተቆጥቧል። ነገር ግን ግለሰቦቹ አራት መቶ ዶላር የሚያወጣ ቁስ ዘርፈዋል የሚል በፖሊስ ያልተረጋገጠ መረጃ ከአካባቢው ሰዎች ተሰምተዋል ተዋል ታዲያ ይህ ያልተለመደው ዝርፊያ የተመለከቱ ሰዎች ከዚህ ቀደም በሽጉጥና ሌሎች ድምጽ ያላቸው ብሎም ስለታማ ድምጽ አልባ መሳሪያዎችን በመጠቀም ዝርፊያ ይፈጸም ነበር፣ አሁን እባብም ከነዚህ መሳሪያዎች ዝርዝር ተካቷል ሲሉ አስተያየታቸውን ሰጥተዋል።